በለው በለው በለው፣ እየተጠበቀው ሌላ እየተለቀቀው ሌላ። ወይን የበላቸው! የዛሬው እኔ ምንም ኤክስፔክት አላደረኩትም የምር። ግን ደግሞ ጠዋት ዛሬ የሚለቀቀውን አይታወቅም እያልኩ ነበር። እና የዛሬው ልዩ ነው። እንግዲህ አሁን ቅመሙ አሞኝ ከመንገድ አግቶኝ ነው ይዞኝ የመጣው ብላለች። ግን ደግሞ ልጁ አመላለሱን ይዩት። እንዲህ ቀረብክ ምናምን ያቀውም እንዲ ምን አይነት እንደሆነ እንዲ በስመን ከባድ ነው፣ በእውነት እኔ እንጃ። እንግዲህ ትግስትን ሰጥቶት ወጥቷል እንጂ እሱ የእውነት እንደዚህ አይነት እኮ በጣም ከባድ ነው። እንዲ እስከ እንትን ይደርሳሉ እኮ እንደዚህ አይነት ነገር ማለት ነው። እና እንግዲህ ትግስትን ሰጥቶት ጸጥ ብሎ ወጣ ማለት ነው። ግን ስራ እየሰራ ነው ባይዘው የእውነት ስራ ነው ብዬ ነው የማስበው። እንደዚህ አይነት ነገር እኔ ሪሊ ነው ብዬ አላስብም። እና ስራ እየሰሩ ነው ነው እምለው ማለት ነው። ለማንኛውም እስከ እንያቸው እስከ መጨረሻ ድረስ እንያቸው። ትላንትናም ጦርነቱ እንደሚቀጥል እርግጠኛ ነኝ ብላ ነበረ። ቅመሟ እንግዲህ ያው እየቀጠለ ነው። ነገ ደግሞ አጋሽ ብሎ ሴት ይዞ እንደሚመጣ በጣም እመኑ፣ እርግጠኛ ነኝ። እሱም ሴት ይዞ ነው የሚመጣው። ተናዷል፣ በዚያ ላይ እረ፣ ወይኔ ስማም እና እንደባለፈው ሰጣ ሰጥ ያገባ ሊገቡ ነው ማለት ነው። አሁን በቃ ማንንም አያስቆማቸውም። ሁለቱም እልህ ውስጥ ናቸው። እንግዲህ አልሆነለትም። ይቅርታ ለመጠየቅ ነበር ሄደው። ወይኔ፣ የምትወዱትን ሰው እኮ እንደዚህ ነው የምትሆኑት? በእውነት ለማንኛውም እስኪ እናያለን እናንተም ማየት ነው መጨረሻውን። ማለት ነው ማየት ነው። መቼም እስከ መጨረሻ እንደዚህ ሰጠ ገባ ገብተው እንትን አይቀጥሉም አይደለ። እና እስከዛ ድረስ ማየት ነው። ግን ደግሞ ማለት ነው የቡታጀራ ዩቱበሮች ምን ነካችሁ? ኧረ በስመ አብ፣ በእውነት በጣም ነው የሚደብረው። አሁን እንጃ ማለት በስመ አብ የሚሰራ ስራ እኮ ብዙ ስራ አለ። ብዙ የሚሰራ ስራዎች አሉ ደስ የሚሉ ስራዎች አሉ። አሁን ይህ ምንም ትምህርት አያስተምርም። ማለት እንዲህ ሁሉም በእንትን ነው፣ አንዱን ለማቃጠል፣ አንዱን ለማናደድ፣ አንዱን ለማስቀናት ሴት ወንድ ምናም ይዞ መምጣቱ የህፃናት ጨምር ነው አይደል? የሚያዩቸው ህፃናት ያሉ እናቶችም ታላላቅ እናቶችም ያሉ አይሆብሶ፣ በተለይ እና ሀይሚና ብሩኬ ያቸዋል በህፃናት እኔ እንትን ላይ አይቻለውኝ ቲክቶክ ላይ ህጻናት ሲያዩ ከእናት ከአባታቸው ቁጭ ብለው ማለት ነው። በቲቪ በስማርት ቲቪ ተከፍቶላቸው ተቆርጦ አይቻለው ማለት ነው እና እና በጣም ምርጥ ስራ እየሰሩ ነበረ። እንግዲህ በመሃል ሴጣን ገብቶ በጠበጣቸው። እንግዲህ ትወና ላይ እኮ ቅመማ በስማም ነበር ዋናት ብርጭቆ እኮ ሰበረችው። ወይኔ ጉዴ ብርጭቆን መስበርዋ የልጁ አበባ መወርወሩ ምንም ሳይለው መድባደም እስከ መድረሱ፣ ቀረችብህ ማለቱ ይሄ ስራ መሆኑ አያስታውቅም። አምሬል ሹር በእውነት ስራ ነው። ስለዚህ ስራን ከሆነ ስሩ። እንግዲህ ምንም ማድረግ አይቻልም። እንደ ባለፈው ግን ይህ የሚወዳችው ኦዲየንሶቻችሁ ባታስከፉ ግን ደግሞ ማለት ነው እንደባለፈው መከፋፈሉ የእውነት አይቀርም። በዚህ ከቀጠለ በስማ መከፋፈሉ አይቀርም እና እንግዲህ ስራ ከሆነ ስሩ ማለት ነው። ግን ደግሞ ቃላቶቻችሁን ተጠንቀቁ፣ የምትመላለሱትን ቃላት። ምክንያቱም ህጻናት ሁሉም ስለሚያችሁ ለቃላቶቻችሁ ፕሮቴክት እያደረጋችሁ ማለት ነው። ስለዚህ ስራ ከሆነ ግህድ ስሩ ማለት ነው።